ሙሴ እስራኤላውያን ነፃ እንዲለቃቸው ፈርዖንን ጠይቆታል። በፈጣሪ የተመረጡት ህዝቦች በግብፃውያን ጭቆና ስር በባርነት ተረግጠው አራት መቶ ዓመታትን አሳልፈዋል። ሆኖም የፈርዖኑ ልብ ደንድኖ ነበርና የሙሴን ጥያቄ አልተቀበለውም። የአብርሃም ዘር የሆኑት ህዝቦች እምነታቸው ደካማ የነበረ ቢሆንም ፈጣሪ ከሙሴና ከወንድሙ ከአሮን ጎን ነበር። ለአብርሃምና ለዘሮቹ የገባውን ቃል ለመጠበቅ እነዚህ ሁለት እስራኤላውያን ቁልፍ ሰዎች ነበሩ። በተዋበ ጀልባው የናይልን ወንዝ በመቅዘፍ በመዝናናት ላይ የነበረውን ፈርዖን ለመጨረሻ ጊዜ ዳግም ዕብራውያንን ነፃ እንዲለቅ እንዲጠይቀው ፈጣሪ ሙሴን አዘዘው። ከሌላ የፈርዖኑ እምቢታ በኋላ ሙሴ በትሩን አባይ ወንዝ ላይ አሳረፈ። ወንዙም ወደ ደምነት ተለወጠ። በወንዙ ላይ የነበሩ አሳዎች ሞቱ፣ በውሃም ላይ ተንሳፈፉ። የተበከለው የውሃ ሽታም አካባቢውን አወደው፣ የማይጠጣም ሆነ። የፈርዖኑ የእምነት መሪዎችም ሙሴ የፈጸመውን ድርጊት ደግሞ ስላሳዩት ፈርዖኑ ጆሮውን ለሙሴ ለመክፈት ፈቃደኛ አልሆነም። የግብፅ ሕዝብም የውሃ ጥማቱን ለማርካት ጉድጓድ በመቆፈር በከርሰ ምድር ውሃ ለመጠጣት ተገደደ። እናም ይህ የመጀመሪያው የግብጽ ቅጣት ነበር። ፈርዖኑ በድርቅናው ቀጥሏል። ፈጣሪ በሙሴና በወንድሙ በኩል ከወንዙ ቁጥር ስፍር የሌለው የእንቁራሪት ማዕት እንዲወጣና ከተማውን እንዲወር አደረገ። የግብፃውያን ቤቶች በእንቁራሪት መንጋው ተወረሩ። ቤተ መንግስቶችም፣ የፈርዖኑ አልጋ እንኳን ሳይቀር በእንቁራሪት ማዕበል ተጥለቀለቀ። ፈርዖኑ ይህን መቅሰፍት ሙሴ ካስቆመ ዕብራውያንን እንደሚለቅ አሳወቀ። ሙሴም መቅሰፍቱን አስቆመው። የሞቱት እንቁራሪቶች በየመንገዱ ዳር ተሰብስበው ተቆለሉ። በመበስበስ ላይ ያለው ሽታቸውም አየሩን በከለው። የከፋው ጊዜም ሲያልፍ ፈርዖኑ ሕዝቡን ላለመልቀቅ ወሰነ። ፈጣሪም የሙሴን ወንድም አሮንን መሬቱን እንዲመታው አዘዘ። የመሬቱም አቧራ ወደ ቁንጫ ተቀይሮ ሀገሪቱን ወረራት። የግብፅ ሰዎችና እንስሳትም በቁንጫ ወረርሽኝ ተሰቃዩ። የፈርዖኑ አስማተኞች የሙሴን ድርጊት ሊደግሙት ቢሞክሩም ስላልተሰካላቸው የፈጣሪ ድርጊት መሆኑን ቢያምኑም፣ ፈርዖኑ የአማካሪዎቹ ምክር ለመስማት ፈቃደኛ አልሆነም። ግብፅም ሌላ ወረርሽኝ ለመጋፈጥ ተገደደች። የፈርዖኑ ምድር እንደ ደመና በዝንብ መንጋ ተሸፈነ። ሆኖም የዕብራውያን መኖሪያ ስፍራ ከማያቋርጠው የዝንብ መዓት በፈጣሪ ጥበቃ አልተነካም። በንጉሡ ግትርነት ምክንያት ፈጣሪ የግብፅ ከብቶችን የሚገድል ሌላ መቅሰፍት እንዲመታ ምክንያት ሆነ። በሺዎች የሚቆጠሩ በሬዎች፣ ፈረሶች፣ አህዮችና በጎች ተረፈረፉ። ይህንን ሁሉ እየተመለከተ የፈርዖኑ ልብ ሊለሰልስ አልቻለም። ግብፃውያንና እንስሶቻቸው በነፍሳቱ ንክሻ ምክንያት የሚመጣ የቆዳ በሽታ ሰውነታቸው ውሃ ቋጠረ። አሁንም ፈርዖኑ የሙሴን ሕዝብ ለመልቀቅ አልፈቀደም። በመሬት ላይ የፈጣሪ ተወካይ ከዚህ በፊት ታይቶ የማያቅጣት ከገነት ወደ ግብፅ ምድር እንደሚወርድ ተናገረ። ያም በተናገረ በዛው ቀን ሊታመን የማይችል ከባድ የበረዶ ዝናብና መብረቅ ግብፅን አርበደበዳት። በወቅቱ ያልተጠለሉት ሰዎችም ሕይወታቸው አለፈ። ግብፅን ያጠቃው ስምንተኛው መዓት የአንበጣ መንጋ ነበር የአንበጣ ደመናውም በመንገዱ ላይ ያለውን ማንኛውም ሰብል ድምጥማጡን እያጠፋ አለፈ ፈርዖኑ ግትርነቱ ግዛቱን እያጠፋው እንደሆነ ቢሰማውም ኩራቱ ግን ሐሳቡን እንዳይቀይር ገጥቶታል ግብፅ በጥቁር ጭጋግ ተሸፈነች ጨለማውም የፈርዖኑን ምድር ወረሰው ለሦስት ቀናትም ሕዝቡ ፀሐይን ሳይ አለፈ ይህም የእብራውያን ጨቋኞች ያስደነገጠ ከመጨረሻው ሁለተኛው መቅሰፍት ነበር። ከሁሉም በላይና